የምለው ቤተሰቦች እንደው ዳኒና ሶሲ የሚላቸው ልጆች በምን ቀን ነው በሀይሚና በብሩኬ ህይወት ውስጥ የገቡት? የእውነቴን ነው ምላችሁ። ስራቸውን ሁሉ ይስቲ ሁን ነገራቸው ሁሉ ሀይሚንና ቡርኬን የማለያየት ነው። ዛሬ ደግሞ ዳኒ አንድ ማስረጃ ብሎ ይዞ መጥቶ ለሀይሚ ያሳይቷት ነበረ። እንግዲህ እሱም ከምሽቱ አምስት ሰዓት በቴሌግራም ሶሲና ቡርኬ እንደሚያወሩ እና ያልሆነ ፎቶ ተነስተው ፖስት እንዳደረጉ ነው ለሀይሚ ሲያሳያት የነበረው። በእርግጥ አሁን ፎቶሾፕ የሚባል ነገር አለ። ሀይሚ ደግሞ የነቃሽ፣ ገና ወጣት ብዙ ነገር ታውቂያለሽ። ዳኒ አንቺን እና ቡርኬን ለማለያየት ነው ጥረቱ። ሲቀጥል ደግሞ በዛን ሰዓት እሱ ሶሲና ብሩኬ በሚያወሩበት ሰዓት እሱ በምን አወቀ የሶሲን ስልክ ጠልፎ መቼም የብሩኬን አይደለም እንዴት አወቀ የእነዚህ ልጆች ነገር ግራ ገባኝ የእውነቴን ነው ምላችሁ ቤተሰቦች እና ዛሬ ሀይሚ በጣም በጣም ከምላችሁ በላይ ነው ስሜቷ የተጎዳው ማለት ነው በጣም ያሳዘነች ማለት በምታምኑ ሰው ይሄ ተብላችሁ ሀይሚ የደን በነገራችን ላይ ማለት ነው እውነቴን ነው ምለች ሶስተኛ ሰው አይደለም ማመን ያለብሽ ማመን ያለብሽ የወደድሽውን ልጅ ያፈቀድሹ ልጅ በፊት የምታምኘው ልጅ ነው ማመን ያለብሽ። አያለው አንዳንድ ኮሜንቶች ቡሩኬ አስመሳይ ነው፣ አንዳንድ ልጆች እሱ እንደዚህ ያደረግም እያላችሁ ለእሱ ትሟገታላችሁ። ቡሩኬ በጣም አስመሳይ ነው እያላችሁ ኮሜንት የሚጽፉም ልጆች አይቻለሁ። በዳኒ ቤት እና ቡሩኬ እናቱ የሴት ወንድ ሆነ ያሳደገችው ጨዋ ያሳደገው ልጅ ነው። እንደዚህ አይነት የወረደ ስራ የሚሰራ ልጅ አይደለም። የሀገሬ ሰው ምን ይላል መሰላችሁ ሳዩት የማጠግብ ሲያዩት ያላማረ፣ ሲበሉት የማጠግብ ይባላል። ስለዚያ ብሩኬ እንደዚህ አይነት ልጅ አይደለም። ቤተሰቦች የሆን ብለው ሶሲና ዳኒ ብሩኬንና ሀይሚን አጥምደው ሁለቱን ለመለያየት የፈጠሩት ሴራ ነው። ሀይሚቾ የኔ ቆንጆ ልብሽንና የወደርሽውን ብሩኬን እመኝ የእውነቴን ነው የምልሽ። ዳኒም የእውነቴን ነው የምላችሁ ከሶሴ የባሰ ነው ሳየው አሁን ላይ ከሶስ የባሰ ደግሞ። አይዞሽ እንደዚህ ስትሆኝ ማየት አልፈልግም እያለ ትከሻው ላይ ለጣጥፋታል። እሷ መለጠፍ ካለባትም የብሩኬ ትከሻ ላይ ነው የምትለጠፈው፣ ዳኒ ማለት ነው። ወይም እዬ የኔ ቆንጆ ልብሽን እመኙ። ይሄ ዳኒ ሶሲ የምታያቸው ልጆች ከህይወታቸው አስወጡ። የእውነት ነው ምላችሁ ዛሬ እንግዲህ ፍጺም በዚህ አጋጣሚ ቪዲዮ ሰርቶ ነበረ ያው ብሩኬና ሀይሚ የሚባሉበት ሁኔታ በኢሜይል በቴሌግራም ለምን ዝም ማልክ እያሉ ቴክስት እያደረጉ እኔ ግን ዝም ብዬ ሳይሆን ሁለቱም ልውስ ስላሉ ትንሽ ይረጋጉ ብዬ እየጠበኩ ነው እንጂ ሃይሚና ብሩኬ የትም አይሄዱም እያለ የራሱን ቪዲዮ ሰርቶ ነበረ ማለት ነው፣ ፍጼ ማለት ነው፣ ፍጼ እያለ ደግሞ እመኑኝ ሃይሚና ብሩኬ መቼም አይለያዩም። ግን ማለት ነው ሃይሚና ብሩኬ እንዳይለያዩ ዳኒና ሶሲ የሚባሉ ምስጦች ከነዚህ ህይወት መውጣት አለባቸው። የእውነት ነው የምላችሁ ቤተሰብ። እኔ ምናልባት ድራማ ይሆናል ፕራንክ ይሆናል ብዬ ጠበኳቸው። ለበኳቸው ግን ሁሉም በየራሱ ቻናል እየመላለስ የሚያመጣው ይሄንኑ ነገር ነው። ዛሬ ደግሞ ዳኒ እንዳያችሁት ብሩኬ እንደዚህ እንደዚህ ከምሽቱ አምስት ሰዓት ሶሲን ሲያወራት የተነሱት ፎቶ ቴሌግራም ነው የለጠፉት ፎቶ ብሎ እንግዲህ ለሀይሚ በማሳየት ሀይሚን የሆነ ስሜት እንዲሰማት ያደረገው፣ ምክንያቱም አንዳንዴ ባመናችሁ ሰው የሆነ ነገር ስታይ ውስጣችሁ ቶሎ ነው የሚሰብረው፣ ቶሎ ነው የምታዝኑት። እና ሀይሚዬ ዳኒንም ሶሲንም እንዳታምኝ እባክሽን፣ የምትወጁን ብሩኬን እመኚ። ብሩኬ እንደዚህ አይነት ልክስክስና ክስና ቀለዋጭ ልጅ ቤተሰቦች እውነቴን ነው የምላችሁ። ዳኒና ሳሲ ግን እንደዚህ ትደክማላችሁ እንጂ ሀይሚና ብሩኬ መቼም ተለያይቶ አይለዩም። እውነቴን ነው የምላችሁ። ይሄ ነገር ሳስብ እኔ በፊት ፕራንክም ሊሆን ይችላል፣ ድራማ ሊሆን ብችላል ብለን ጠበቅን። ስንጠብቅ ግን በየቀኑ አዳዲስ ነገር የሚወዷቸውን የሚያስጨንቅ ነገር ነው ይዘው የሚመጡትና ሁሉ የሆነ ደግሞ ወደ ብሩኬና ወደ ሀይሚ ሳሲና ዳኔ የተባሉ ጉዶች ከመጡ በኋላ ነው እንጂ እኛ የምናቀው ብሩኬንና ሀይሚን በፍቅር ሲመጡ በደስታ ሲመጡ ነው። እኛ ደግሞ ከእናንተ አዳዲስ ለየት ያለ ቪዲዮ እኛን የሚያስደስት እናንተንም እያስደሰተ ቤተሰቦቻችሁን የሚወዷቸውን የሚያዝናና ቪዲዮ ነው የምንፈልገው። የእውነት ንምላችሁ ምክንያቱም ሀይሚያውን ዛሬ ያየውባት ለዋ ላይ ስሜት በጣም ከባድ ነበረና ስለምትወዷት አብራችሁ የሆነ ስሜት ውስጥ ገባላችሁ። ና ብሩክ እንደዚህ አይነት ልጅ ነው ብላችሁ ሁለት ልብ እንድትሆኑ የሚያረጋቸዋል። በእርግጥ እኔ ፎቶን አላምንም፣ በዚህን ሰዓት ፎቶ አላምንም። ምክንያቱም ነቅሎ ተከላ የሚባል ነገር ጉድ ስላለ ማለት ነው ከሌሊቱ አምስት ሰዓት አወሮ የሚለውን ዳኒን ራሱ መጠየቅ ነበረብሽ ሀይሚቾ፣ ቅመማ ማለት ነው። እንዴትና በእንዴት እሱ እንዴት ላይቅ ቻለ? ምናልባት ሶሲ ከሌሊት አምስት ሰዓት ኦንላይን ላይ ስላለች ቴክስት ማሳያት ኬት አምጥቶ እንዳሳያት እነሱ ምን ምን እየፈጠሩ እንዳለ አላውቅም። ምክንያቱም እኔ ደግሞ በዚህ አጋጣሚ የማስበው ነገር ቤተሰቦች ዳኔና ሶሲ እየተገናኙ እነሱ ላይ ድራማ እየሰሩ ወይም ደግሞ እነሱን ለመለያየት እያደረጉ ነው ብዬ ነው የማስበው እንጂ በምን ታምር እንደ ብሩኬና ሶሲ ተጻጻፉ ሚባል ኬት አምጥቶ አገኘው። ይሄን እኔ ጥያቄ ና ሀይሚሚ በእርግጥ የምትወዱት ሰው ላይ ትንሽ ነገር ስታገኙ ለምን እንዴት ሆነ ብላችሁ ያንን ነገር ከማጣራት ይልቅ ቶሎ ስሜታችሁ ይጎዳል። በተለይ ሴት ስትሆኑና ና ሀይሚ ላይ የሚያየው ስሜት ይ ነው ና እኔ እንደሆን ናፈቀኝ ብትሉ ቤተሰቦቼ ሶሲ ና ዳኒ ከሀይሚ ህይወት ውስጥ ወጥተው የድሮ ሀይሚቸው ና ዳኒ ተመልሰው በፍቅር የሚመጡበትን ጊዜ ነው ናፈቀኝ የእውነት የምር ነው ምላችሁ እና የሚወዷችሁም ከእናንተ እኩል እየተጨነቁ ነው። ና ይህ ነገር ቢበቃ እና መቋጫ ቢኖረው ና ሀይሚና ብሩኬ ደግሞ ቁጭ ብላችሁ ብትነጋገሩ ና ነገሮችን ብትፈቱ። ሶስተኛ ግን አራተኛ ሀገር ድሮም ሊያይ ነው። ሶሲ ስትታይም የሆነ ብሩኬን የመፈለግ እንትን ያለባት አይነት ትመስላለች ና ብቻ ከባድ ነው። ቤተሰቦች የእውነቴን ነው የምላችሁ። እና ለማንኛውም ብሩኬና ሀይሚ በመላችሁ እንግዲህ ፈጣሪ ግባ የእውነት ከሆነ ማለት ነው እንደ ዳኒና እንደ ሶስ ያሉ ህይወት በጥባጮችን ደግሞ ያርቃቸው ሰሞኑን ደግሞ የሰው ህይወት የሚበጣ